ተቀምጦ የነበረ ማለት ነው። ካርታ ምናምን ስትይኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋ ነበር ያለው። ካርታው እኔ ጋር አስቀምጨዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ አፈላልጌ በስንት መከራ ነው ያገኘሁት። እና እኔ አሁን እንትን ልልሽ የፈለጉት ሰኢድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እዛ አስፋልት ላይ መቃሙን እና እንትን ማጨሱን አይታ ገና ለገና ልጅኑ አብዷል ብላ እሷስ መስከራ ካርታውን ውልጥ እንትን ለማሸጥ መሰለኝ እንትን እያደረገች ነው፣ እየተሯረጠች ነው ለማስጨረስ ነው። ሰይድ እና ጀሚላ አኗር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ከአለ የራሷ አይወስም ሰይድ ላገኝ ሽለኝ ያገኘዋል። እንዴት ነው እሷ እንዳለችው በአስቸኳይ ሕፃኗ ልጅ አምጣ፣ ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በምን በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። አሰላሙ አለይኩም ራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሊ ቤተሰቦች እንደምናላችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ መጣሱ በሚያሳዝን ነገር ነው። የሱመያ ልጆች ተሰርቀዋል። ማን ሰረቃቸው? እንግዲህ አብራችሁን ከቆያችሁኝ እነግራችኋለሁኝ። ላይክ ሸር፣ ሰብስክራይብ ማድረግ አበረታቶኝ። ዳይ ወደ ቁም ነገሩ እንግዲህ ሱመያ ኦ እያለኝ መታለች ከኡመር እንደዚሁም አንደኛውን ባለቀው ከእነሱ ጋር ከች ብላለች ማለት ነው። ሱመያ አዳማ ማለት ነው። ሳይድ ራሱ ያለው ኢትዮጵያ ነው። እኛ ላይ እየተጫወቱብን ነው ያሉት ማለት ነው። እየሸቀሉብን ነው ያሉት እንጂ መጀመሪያ ማተጣሉም፣ ሁለተኛ ደግሞ አልተለያዩም። ስለዚህ ሱመያ ልጆቿን ጥላ የትዳ ነው ያሰረቀያቸው። እንግዲህ የሳይድ ወንድም የነበረው መላጥ ሰውዬ ማለት ነው። ከአሁን በፊት አይታችኋል። ሀዩ ጋር ተጠልቶ ሀዩ ጋር ተጠልቶ ሽብግልና ምናምን ሲያካሂድለት የነበረው ወንድሞ ማለት ነው። ልጆቹን እንደሰረቀት፣ ጀሚላ እንደሰረቀት እንግዲህ ሱመየ እየተናገረች ነው። ለምን እንዴት እንደዚ ሆነ? ሰኢድስ የመን ያለው አይደለም መጀመሪያ ኢትዮጵያ ነው ያለው ማለት ነው ኢትዮጵያ ነው ያለው ለምን ይዋሻል ማለት ነው ለምን ይዋሻል እና እኛ ዋናው ነገር እናንተ ይመቻችሁ እንጂ እኛ ችግር የለውም እየተደበርንም እያለቀስንም እያየናችሁ ነው ግን የሰው በጣም የሚያዝንላችሁ ሰዎች አሉ እና እነዚያን ሰዎች ልባቸውን አትስወራቸው ነው የምንለው ማለት ነው እሱ መያ ግን እኔ ያልገባኝ ነገር አለ የት ነሽ ልጆችሽስ የት ነው ያሉት ማለት እንግዲህ ሁላችሁም መፍረድ ትችላላችሁ ማለት ነው። ዛሬ የመንን ነገ ኢትዮጵያንን ለማለት ምን ያህል ብር እንደሚያስፈልግ እንግዲህ እናንተ ራሳችሁ ማወቅ ትችላላችሁ። ከዚች እኳ ከኮምቦልሻ አዲስ አበባ ለመሄድ ራሱ ስንት ሺህ ብር ይፈልጋል ለመምጫ ለመሄጃ ማለት ነው። እሰቡት። ማለት እንኳን የመን ደርሶ ከየመን ወደ ኢትዮጵያ ከኢትዮጵያ ወደ የመን ለመዝለን ማለት ነው። ይህ የተሰራ ኬዝ ነው ማለት ኬዛቸው ነው። የመን ህርን ተመለስ ኢትዮጵያንን እንትናነን የሚሉት እንዲሁም ምን እንዴት ያለ ባለ ሀብት ሰው ነው እንደዚህ የሚመላለሰው? እንዴ ለጉብኝት የሚሄዱ ሰዎች እኮ እንደናንተ አላደረጉ ማለት ነው። ስለዚህ እያመን የነበረው ሁሉ አሁን ላይ በቃ ማመናችን ትተናል ማለት ነው። ምክንያቱም የማይመስል ነገር ነው እያየን ያለ ነው። ሱመያ መጣች ኢትዮጵያ፣ ከዛ ሰኢድ መጣ ሰኢዱ እሷ የመን ሄደች፣ ከዛ የመን ሄድ ሰኢድ እሷ ወደ ኢትዮጵያ መጣች። ሙስተሄል የለም መጀመሪያ፣ አልሄዳችሁም ብትሄዱ ደግሞ ደስ ይለን ነበር እና አዲስ አበባ ሞልቷል። ደግሞ ይሄ ክችን ካቢኔት ምናምን ሞልቷል እኮ አዲስ አበባ። ምን ነው የሀብታም የሀብታም አገር አልመሰላችሁም፣ እንደ ኢትዮጵያ ኢትዮጵያ ሁሉም ነገር ሞልቷ በአሁኑ ሰዓት ማንኛውም ቤት ብትገቡ ካቢኔት ያለበት ክችን ታገኛላችሁ ማለት ነው። ስለዚህ ካቢኔት ክችን ምናምን አሳይተሽን ብትሸውጅን አትችይም ሱመያ ማለት ነው። ስለዚህ ልጆችሽንም አልሰረቁሽም፣ ቢሰርቁሽም አጎታቸው ነው። ስለዚህ አጎታቸው እስከሆነ ድረስ ችግር የለውም ማለት ነው። አባቷ ጋር ነው የሚወስዳ። ስለዚህ አትጨነቂ ነው የምለው ሱመይቴ ማለት ነው። እና አብሽሩ ነው የምለው እንግዲህ ዑመር የሱ ተስፋ ጠበቃ መሆኑ ታውቃላችሁ። ተገናኝተዋል። እንግዲህ ትናንትናም ስትደበድባቸው ልል እያለ ነበር ማለት ነው። ሱመያ ያው አዛኝ ከመሆኗ የተነሳ እንግዲህ ምንም አላደረገቻቸውም፣ አስፈራራያቸው እንጂ እንትናም ብቻ ቡኒን ብቻ ነው ሽንቷ እስከሚያመጣ ድረስ በጥፊ ጠብጥባታለ ማለት ነው። እንግዲህ ከዛ በስተቀር አዩን ምንም አላደረገች። ሳዩ ምን ትላለች የሚለውን ደግሞ እናያለን። አዩ ምን እንደምታደርግ አላውቅም። እንደዚህ እጇ ተፈቶ ሱመያን ብታገኛት ደቁሳ ደቋቁሳ ነው መጥላት ማለት ነው። ስለዚህ ሱመያ ትናንትና መተዎች ጥሩ አልነበረም ማለት ነው። መግረፍ ነበረብሽ። ግርፍ ብታረጊያት እጅሽን ብታሳያት ደግማ ቀጥ ብላ አታይሽም ነበረ። ነገር ግን አሁን እንድትደፈር ደፈሪ ሆነሻል ማለት ነው። ምክንያቱም አንቺ ራስሽ ቦታ ፈቅድ እንትን ሰተሻታል ማለት ነው። አዛኝ ናት እሷ በቃ ምንም አታመጣም በማለት ልታጠቀች ትችላለች ማለት ነው። ሰይር ደግሞ አይተሻል። ለአንቺ ሳይሆን ያሰበው ለእሷ ነው ማለት ነው። አዩን እየደበደበችብኝ ነው። ማበዴ ነው። እዚህ ተቀምጨ ነው ያለው ማለት ነው። ምክንያቱም ለምን ብትይኝ በቃ

እንደፈለገች ስለምታሽከረክረው ማለት ነው። አንቺ አዛኝ ስለሆንሽ ነው ዝቅ የተደረግሽው። ስለዚህ አዛኝነትሽ ያስጎዳሻል ማለት ነው። ሱመያ እና ልጅሽን አለ ያስገኝልሽ፣ ልጅሽን በእጅሽ ያድርግልሽ። መጀመሪያ ልጆችሽም አይሰረቁም። ምክንያትም አጎታቸው ወሰዳቸው ማለት ተሰረቁ ማለት አይደለም። የሰይድ ወንድም ነው ብለሻል እንግዲህ የወሰዳቸው። እንግዲህ ስለ ካርታም ስለምንም እያወራ ነበረ የቤቱን ካርታ ማለት ነው። ልጆችን ከወሰደ ድሮ ማይፈልግሽም ያለችው አዩ እንዳይደርስ ማለት ነው። ስለዚህ ልጆች መጣል አልነበረብሽም እንደዚሁም ደግሞ ሱሱ ሱመያ ሌላዋ ሱመያ ጉራጌዋና ስልጤዋ እንግዲህ ሱመያን ስታግዘት የነበረችው አንዷ ቅምጥል ማለት ነው። እንግዲህ ሱመያ ፈቅዳልኛ ላይ ሰኢድና ግቢ ካገባች እታረቀዋለሁ ብላኛል ስትል ነበር ማለት ነው። እውነት ነው ወይ ግን? የተግባባቸው ይመስላል ማለት ነው። ወሪያቸው ምናምን በቃ የተግባባቸው ነው የሚመስለው ማለት ነውና ስታወሩ እና እንግዲህ እና ዩንም ሰብስባ ሰፕራይዝ አረጋችኋለሁ ብላይ ያስገርፈያቸው ሱም ሙናት ማለት ነው። ሰሙ እንግዲህ በቅልም እያለች እንዴት ጠፋን እንዴት መጣለሁ። እንግዲህ አሁን ላይ ደግሞ እነሱ እየጋራ እየሰራች ነው ያለችው ማለት ነው። ሆኖም ግን እስከ መቼ ድረስ ነው ማለት ነው፣ እስከ መቼ ድረስ ድብቆች ትጫወታላችሁ? አረ እኛ ተጣላንም ብላችሁ መታረቃችሁን ንገሩን፣ ወይንም ተጣልታችሁ መለያየታችሁን ንገሩን። የናንተ ኩሽዎች ወይኑ ጨዋታ ያያዛችሁት ማለት ነው ነው ዛሄድና ሱመያ እኛ እዛ መካከል ኃጢአት ገባን ማለት ነው። እናንተ ድራማቸውን እየሰራችሁ ነው። አዩማ ጭራሽ ድራማ ሰሪ ናት ማለት ነው። በየቦታው ብተዋት ማለት ነው። በየቦታው ብተዋት ድራማ ስትሰራ ነው የምትውለው ማለት ነው። ስለዚህ ድራማቸውን እየሰራችሁ ከሆነ እኛን ለምን ኃጢአት አስገቡናላችሁ? ለእናንተ አዝንን። አንዱን ስንሳደብ አንዱን ስናጠነክር ለምን እኖራለን ማለት ነው። እውነት ነው የምላችሁ እና ይሄ ነገር ቢስተካከል ነው ምለው ማለት ነው። እና ሱመይቴ እንግዲህ አብሽሪልኝ የኔ ቆንጆ ማለት ነው። ልጆችሽ ምንም እንደማይሆኑ ተስፋ አደርጋለሁ። ጀሚላ ደግሞ ትልቅ ነች። ልጆችሽን ግን ጥለሽ ማንንም አምነሽ መሄድ የለብሽም። የትም ቦታ ቢሆን ልጆችሽን አብረሻቸው አድርጌ ማለት ነው። ለልጆችሽ ብለሽ ዋጋ እየከፈልሽ እስካለሽ ድረስ ወደ ኋላ እንትናትበይ ማለት ነው። ችግር የለውም ብለሽ ሰው ምናምንሽ አትስጫቸው ማለት ነው። ልጆችሽን፣ ጌጦችሽን ማለት ነው። ሰኢድ ጋር የምትታረቁ ደስ ይለናል ማለት ነው። ስለዚህ አብረን እንደምናያቸው ተስፋ እናደርጋለን። ሰኢድ ኢትዮጵያ ከሆነ ያለው እንሻላ። በሌላ ቪዲዮ እስከምንገናኝ ውድና የተከበራቸው የቻናል ቤተሰቦች ላይክ ሸር አድርጉኝ፣ ሸር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አምስት ሺህ እኮ አስገቡኝ ማለት ነው። ቪዲዮው እሁልኝ ማለት ነው። አበረታቶኝ እንሻላ።